ሰላም ጤና ይስጥልኝ፣ እንደምንቆያችሁ ምርጥ ያሹቢስ ቤተሰቦቻችን። በዛሬ ቪዲዮ እንግዲህ ቅድም በርዕሱ ላይ እንደገለጽኩላችሁ ከእናንተ ዘጠኝ ወር ብቻ እናንተ ዘጠኝ ሳምንት ብቻ ብትሰጡኝ የሚገርም የሰውነት ለውጥ ላይ አደርሳችኋለሁ ብዬ እንዳልኩት ነው። እንግዲህ አንድ ሰው የተለያየ የሰውነት ሁኔታ ሊኖረው ይችላል። አንዳንዱ እንግዲህ በጣም ቀጭን ሆኖ ለመወፈር ጡንቻን ለመገንባት ይፈልጋል፣ ይተጋል። አንዳንዱ ደግሞ ስብ ተከማችቶበት ወይም ደግሞ ከሚፈለገው ውፍረት በላይ መጥቶበት ያንን ለመቀነስ እና ወደ ተሻለ የሰውነት አቋም ላይ መመለስ ይፈልጋል። እነዚህን ነገሮች ለማስተካከል እንግዲህ በዋነኝነት ከዚህ ቀደም በተለያዩ ቪዲዮዎች ሳነሳላችሁ የቆየሁት ነገር አለ። የመጀመሪያው እንግዲህ ትክክለኛ የሆነ ለዛ ሰውነት የሚስማማ ጥሩ የሆነ የኤክሰርሳይዝ ወይም የወርክ አውት ፕሮግራም ይፈልጋል። ይሄ ፕሮግራም እንዴት ማውጣት አለብን፣ እንዴት ማስኬድ አለብን የሚለውን ነገር እንግዲህ ከዚህ በቀደም በቪዲዮ ነግሬያቸዋለሁ። ሁለተኛ ደግሞ ጥሩ የሆነ ጤናማ ምግቦች የተመረጡበት ቢቻል ደግሞ እንደ ኢትዮጵያ በቀላሉ በአቅራቢያችን ልናገኛቸው የምንችላቸውን ምግቦች በመጠቀም መመገብና የለውጥ ሂደታችንን ማፍጠን ነው ከቅጥነት ወደ ክብደት መጨመርና ጡንቻ መገንባትም እንዲሁም በተቃራኒው ለመምጣት ማለት ነው። እንግዲህ ሶስተኛው ደግሞ አንድ ሰው ዴዲኬትድ ሆኖ ሳያቋርጥ በኮንሲስተንሲ ለረጅም ጊዜ ሲሰራ ነው። እነዚህ ሶስት ነገሮች ከተስማሙና ሰውየው በቂ እረፍት የሚያደርግ ከሆነ ምናልባት በጣም ውስብስብ የሆነ የሆርሞናል ችግሮች ከሌሉበት በስተቀር ይሄ ሰውዬ ሰውነቱን ማስተካከል ይችላል ወይም እቺ ሴት ሰውነቷን ማስተካከል ትችላለች። ይሄ ሳይንሳዊ የተቀመጡ ሪሰርቾች ናቸው። ነገር ግን ችግሩ ምንድን ነው? አንዳንድ ጊዜ ሰዎች ጊዜ ሰጥተው ትኩረት ሰጥተው የትኛው ኤክሰርሳይዝ ሊቀይር የሚችላል የሚለውን ነገር ማውጣት ወይም ደግሞ ማደራጀት ሊከብዳቸው ይችላል፣ ዛሬን ያለውላችሁ። ሁለተኛው ደግሞ በቂ የሆነ አመጋገብ ወይም ደግሞ ይህንን ካሎሪ ቆጥሮ ኒውትሪሽን አስተካክሎ ክብደትን ለመቀነስ የሚካሄደውን አካሄድ ደግሞ በጣም የሚደክማቸውእና ከስራ ላይ ሌላ ስራ የሚሆንባችሁ ሰዎች ትኖራላችሁ፣ ዛሬን ያለውላችሁ። ሶስተኛ ደግሞ ዴዲኬሽን ወይም ኮንሲስተንት መሆን ሊቸግራችሁ ይችላል። ኮንሲስተንት እንድትሆኑና ሳታቋርጡ እንድትቀጥሉ ደግሞ እኔ ፑሽ አደርጋችኋለሁ። ያ ብቻ አይደለም፣ እንደ ቻሌንጅና እንደ ሽልማት ስለማስቀምጥላችሁ ደግሞ ያንን ለማሳካት ትጥራላችሁ ማለት ነው። እስከ ዛሬ እንግዲህ ከኔ ጋር ለሶስት ዓመታት ያክል በዩቲዩብ ቆይታችኋል። የተለያዩ ጤናማ ምክሮችን ይለውጧችኋል ያልኳቸውን የአቅሜን እና የእውቀቴን ያክል ነገሮች ሰጥቻችኋል። አይሆፕ ደግሞ በነዛ ነገሮች እጅግ በጣም ብዙቻችሁ ተለውጣችኋል፣ ምስጋናም ልካችሁልኛል። ለዚህ ደግሞ አመሰግናችኋለሁ ለፊድባካችሁ አሁን ደግሞ አሁን ደግሞ ከኔ ጋር አብረን ሆነን ደግሞ ለዘጠኝ ሳምንት ኃላፊነቱን ለእኔ ሰታችሁኝ በዚህ የዘጠኝ ሳምንት ቻሌንጅ ደግሞ እናንተ ምን ያህል ትቀየራላችሁ? በአዲስ ማንነት፣ በአዲስ ለውጥ፣ በአዲስ ሰውነት ደግሞ አዲስ ዓመትን እንዴት ትቀበላላችሁ? የዚህ ቻሌንጅስ አሸናፊ ማን ይሆናል የምንለው የምናይበት ጊዜ ይሆናል ማለት ነው። ስለዚህ እስካሁን አምናችሁኝ ቆይታችኋል አሁንም ደግሞ እንድታምኑኝ ከወዲሁ እጠይቃችኋለሁ ማለት ነው በትት እና ስለዚህ ከእናንተ የሚጠበቀው እኔ ምንድን ነው ማድረግ የሚገባኝ ካላችሁ ኢትስ ሲምፕል፣ እዚህ ጋር ማስቀምጥላችሁ ስልክ ቁጥር አለ። በዚህ ስልክ ቁጥር ትደውላላችሁ፣ ሁሉንም አስፈላጊ መረጃዎች ይሰጧቸዋል ማለት ነው። ከሰጧችሁ በኋላ ከኔ ጋር ኮንታክት አድርገን በዚህ ስልክ የተመዘገቡ በጣም ጥቂት ሰዎችን ነው የምንቀበለው። እነዚህን ጥቂት ሰዎች እንግዲህ እንዴት አድርገን ትራንስፎርም እንደምናደርግ የምናይ ይሆናል። ምናልባት በፕሮግራሙ መካፈል ያልፈለጋችሁ ሰዎች ደግሞ ቀጣይ ለውጡን ደግሞ አይታችሁ እናንተ መሳተፍ የምትችሉ ይሆናል። ነገር ግን የመለወጥ ቀን ዛሬ ነው። ስለዚህ ዛሬውኑ ተመዝግባችሁ ዛሬውን ወስናችሁ ወደ ተግባር እንድትገቡ ነው። ስለዚህ በቀጣይ ቪዲዮዎች ደግሞ መቼ እንጀምራለን፣ ምን ምን ነገሮች አሉ፣ ምን ያህል ሰዎች ፓርቲሲፔት እያደረጉ ነው፣ አሁን ያላቸው ወቅታዊ አቋምስ ምን ይመስላል የሚለውን አብረን የምንከታተል ይሆናል ማለት ነው። ለማንኛውም ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ ከልብ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ። እንዳትረሱ፣ ለሌሎችም ሼር አድርጉ። ሰውነታቸውን መለወጥ መቀየር የሚፈልጉ እጅግ በጣም ብዙ ሰዎች አሉ። ምናልባት ይሄ ቪዲዮ ላያዩት ላይደርሳቸው ይችላል። ስለዚህ በቅንነት አስቡና እነዚህ ሰዎችም እንዲጠቀሙበት ጠይቋቸው፣ ሼር አድርጉላቸው፣ አድርሱላቸው። ለማንኛውም ግን ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።